ኤፍሬም እኔንም ብትወደኝ ደስ ይለኝ ነበር። ማለት የሀገሩን ሴት ሁሉ ነው እንዲህ በአንዴ የምትወደው የምታፈቅረው። መለየት ከበደኝ በቃ አንዳቸውን ከአንዳቸው ማበላለጥ ከበደም። አንድ ግራ ሁለት ግራ አለው ሁለት ዛፍ ላይ ካልወጣው እያለ ይገኛል። እንግዲህ ኤፍሬም ረ ግራ ይገባል ረ የሴቶቹ ነገር ነው ግራ ይገባኝ። እኔስ ምንድን ነው ነገሩ? የተፈጠረው ነገር ረ ጉድ ነው የማይሰማ ነገር የለም። እንግዲህ የኤፍሬም የቤዛ እንዲሁም ደግሞ የእድላዊት ነገር እንደቀጠለ እንደቀጠለ ይገኛል። ዛሬ የመጨረሻው እንግዲህ እንትን ሆኗል ማለት ነው። ሀሳብ ተናገር በፊት ያው ለየብቻ እየተገናኙ ቤዛም ትጮኻለች፣ ትቆጣለች፣ እድላዊትም ትቆጣለች፣ ትጮኻለች። ኤፍሬምም እንደዛው ነበር። አሁን ግን በተረጋጋ መንገድ እንግዲህ አራቱን ባሉበት እንግዲህ ማንን ነው የምትወደው? እኔና እሷን ነው ምርጫ፣ ምረጥ። ማን ጋ ነው ስሜት ያለ ተብሎ ሲጠየቅ እንግዲህ ሁለቱንም እንደሚወድ ነው እየተናገረ የሚገኘው እና አንዳንድ ሰዎች በጣም የሚገርሙኝ በጣም በቅርብ የማውቃቸው ሰዎች ራሱ ብዙ አይነት ነገሮችን ሲያደርጉ ያለው እና ፍቅር ያው እየኖራችሁበት ብቻ ለ ለምታውቁት ከሰዎች የምታዩት ነገር የምትሰሙት ነገር ይኖራልና ስለፍቅር ስለ ፍቅር የምትረዱ ታረዳዳለ ብዬ ነው የማስበው። ለሁላችንም ፍቅር ሰጥጦናልና ምንድን ነው መጀመሪያ ላይ የተደበላለቀ እንደ ኤፍሬም አይነት ስሜት የሚሰማቸው ሰዎችን አውቃለሁ፣ ማለት ከዛም ከዚህም ጋር ሲዘሉ ሲዘሉ ሲዘሉ እዛም እዚህም ሲሮጡ ሲዘሉ ይቆዩና መጨረሻ ላይ ከማን ጋር የፍቅር ስሜት እንደተሰማቸው አያውቁም። ፍቅር ይሁን ጉንፋን ይሁን ምን ይሁን አያውቁም። ዝም ብለው በቃ ይሄዳሉ፣ ይመጣሉ፣ ይነዳሉ እንደ በግ ማለት ምናምን ከዛ መጨረሻ ላይ የማይሆን ምርጫ ነው የሚገቡት። የማይሆን ምርጫ ይመርጡና ህይወታቸው የሚያስጠላ ህይወት ይሆናል፣ ወይም ደግሞ የሚያስጠላ መስመር ይይዛልና ወይም ደግሞ አሁን ለምሳሌ ሁለት እግር አላቸውን፣ በል ሁለት ዛፍ ላይ መውጣት ይችላል አንድ ሰው እስኪ ንገሩ። ሁለት ዛፍ መውጣት አይችልም አንድ ሰው ሁለት እግር አለኝ ብሎ ሁለት ዛፍ መውጣት አይችልም። እና ኤፍሬምም እያደረገ ያለው ነገር ይሄ ነው። ሁለቱም ዛፍ ላይ በሁለት እግሩም ለመውጣት ነው እየሞከረ የሚገኘውና ሊወጣ ይችላል ግን መጨረሻው አያምርም እንደውም አወዳደቁ ነው የሚከፋው። እውነቱን ስነግራችሁ ማለት ነው እና እድላዊት እኔን ነው የሚያፈቅረው እኔ የመረጠው ትላለች። ቤዛ ደግሞ እኔ ምርጫ ውስጥ አልገባም እኔን ነው የሚመርጠው ትላለች። እና ምንድን ነው ይሄ ልጅ ፍቅር መጦ እንግዲህ እየጠየቀው ነበረ። ከሁለታቸው አንዳቸው መምረጥ አለብህ። ሁለቱ ልጆች ናቸው፣ ሴቶች ናቸው፣ እንዲጎዱ አልፈልግም እኔ እህት አለኝ ብሎ በተረጋጋ መንገድ። ልጁ ግን በጣም ደስ የሚል ልጅ ነው፣ ደርባባ፣ ልክ እንደ ቤዛ ትህት የሆነ የተረጋጋ ልጅ ነው እና በጣም ነው ያደነኩት አነጋገሩ በጣም ደስ ይላልና ብሎ ሲጠይቀው ሁለታቸውንም ነው እምወደው ነው ያለው ቤዛንም እድላዊትን እምወዳለሁ ይላል ሲጀመር ኤፍሬም ማለት ነው ፍቅርና ጥቅማጥቅምን ውለታን ምንም መለየት አልቻለም ምንም አንድ ሰው ማለት ነው ትክክለኛ ፍቅር የተሰማውን ትክክለኛ የፍቅር ስሜት ሲሰማው ይናገራል አንድ ነገር ልንገራችሁ ወይ ሁለቱንም አብሮ መሆን ፈልጓል ወይ ደግሞ ከሁለቱም ጋር ምንም አይነት ፍቅር የለውም። ዝም ብሎ ስሜት ነው፣ ወይ ደግሞ ዝም ብሎ ፍላጎት ነው። የእውነቴን ነው የምላችሁ፣ ግን ለቤዛ ያለ ማለት ቤዛን ምርጫ ውስጥ ትከታታለህ ብዬ እኔ አንድም ቀን አስቤ አላውቅም። ተጠንቅቄ ነው ልናገር የምችለው፣ ግን ኤፍሬም ጥፋትህን እስከ ልክ እስከ ጥግ ድረስ እየነገርኩ ይሄዳለሁ። የእውነቴን ነው። እውነቱን ንገሬን ካላችሁኝ ከቤዛ ጋር የነበራቸው ቅርርብ፣ ከቤዛ ጋር የነበራቸው መፈላለግ፣ ከቤዛ ጋር የነበራቸው መዋደድ፣ ቤዛን እኔ እንጃ በሌላ ጓደኛ በሌላ ሴት ይቀይራታል ብዬ ወይ ደግሞ ምርጫ ውስጥ ያስገባታል ብዬ አንድም ቀን አስቤም ስየውም ላስበውም አልችልም ነበር። ግን የሚያደርገውን ነገር ተመልከቱ። እድላዊት ከአንቺ ጋር ችግር የለብንም። ደስ የምትቀበጥ የሆንሽ ልጅ የሆነ የምትወደጅ ልጅ ነሽ። አልዋሽም። መጠሻል አፍቅር ያለ ብለሽ ነው የመጣሽው። ምንም ከአንቺ ጋር ችግር የለብንም። እንኳንኛ ኛ ቤዛም እራሱ ችግር የለባትም ከአንቺ ጋር ሊኖርባትም አይችልም። ምክንያቱም ኤፍሬም ነው እዚህ መሀል ላይ ያለው መልስ መስጠት ያለበት እሱ ነው። ትናንትና ሄናን አስቀይሞታል አስከፍቶት ነው ሄደው ለሱ እሱን ለማስታረቅ እሱን ወደ ተሻለ መንገድ የተሻለውን ምርጫ መርጦ ህይወቱን እንዲኖር ሲያደርገው አንተ በእኔ ህይወት ጣ በቃ እኔ ራሴ ያስተካክሏለሁ አንተ የማይሆን ነገር ውስጥ እየገባ ነው ብሎ ጓደኛውን አስቀይሞ ልኮታል። ና ሲጀመር እንደተናገረው ኤፍሬም እኔ አንድ ቃል ሳወጣ የምናገረው ቃላት ጥሩ አልሆነም እያለ ነበር እና በትክክል ኤፍሬም ሙሉ በሙሉ ተቀይራል። የጋሽዬ ልጅ ሆነ ኤፍሬም ሆነ ሰሞኑን ስትናገር የነበረው ንግግር፣ የምታስረዳበት መንገድ በጣም ወጣ ያለ በቃ ከአንተ ባህሪ ጋር እማይሄድ ወይም ደግሞ ኤፍሬም ይናገረዋል ብለን የማናስበውን ቃላት ነበር ስትናገር የነበረው ና ጓደኛህንም አስከፍተዋል አሁንም ደስ የማይል ነገር ነው እያደረግክ የምትገኘው ኢቨን በስሜት ምንም አይነት እርግጠኝነት የለም በቃ ሁለቱን ማግኘት ትፈልጋለህ ሁለቱን ጋር ማውራት ትፈልጋለህ ሁለቱን ጋ ጊዜ ማሳለፍ ትፈልጋለህ አይሆንም ህይወት ደግሞ ሁለት ምርጫ አትሰጠንም አንድ ምርጫ ነው የምትሰጠን ሁለት ነገር ታቀርብልናለች አንዱ ምረጡ ነው የምትለው ወይ ወደዚህኛው ወይ ወደ ቀኝ ወይ ወደ ግራ ወይ ወደፊት ወይ ወደኋላ አንድ ምርጫ ነው የምትሚኖረ ሁለት ምርጫ ሊኖረ አይችልም ቢኖርም ለጊዜው ነው። የሆነ ሰዓት ላይ አንድና አንድ ብቻ ነው ምርጫ ሊኖር የሚችለው ና ይህን ነገር ነው ልል የምችለው። ኤፍሬም ግን እያደረገ ያለው ነገር ደስ የማይል ነገር ነው። አንደኛ ለሴት ልጅ ክብር ይኑርህ። ሁለተኛ ነገር ደግሞ ሁለታንና ፍቅርን ለይ ሲጀመር ማለት ነው። እኔ ቅርታ አድርጉልኝ እንጂ ኤፍሬም ምንም ፍቅር የሚባል ነገር የሚያውቅ አይመስለኝም። እኔ እንጃ ለቤዛ ያለው ስሜት ያለው ፍቅር ያለው ፍላጎት የእውነት የምር ይመስለኝ ነበር፣ ግን የተሳሳተ እንደሆነ ነው የተረዳሁትኝና አንድ ሰው ደግሞ ባወራው ልክ እንደማይኖር ተግባሩ ላይም የሆነ ሰዓት ላይ እንደሚቀር ነው ያየሁት የተረዳሁት እና ቤዛ ከማንም ሰው ጋር የምትወዳደር ሴት አይደለችም። ቤዛም የራሷ ውበት አላት፣ የራሷ አስተሳሰብ አላት፣ የራሷ መንገድ አላት፣ ትሁት የሆነች ደስ የሚል የራሷ ነገር አላት። እድላዊትም የራሷ ነገር ደስ የሚል ነገር አላት። አንዱን ቤዛን ከፍ ለማደግ እድላዊትን ዝቅ ማድረግ አይጠበቅብኝም፣ እኔ ማለት ነው። እንደዛ ማድረግም አልችልም፣ ሌላም ሰው እንደዛ ማድረግ የለበትም ብዬ ነው ማስበው እና ምንድን ነው ልላችሁ የፈለግኩትኝ ፍቅር በጣም የሚያሳቀኝ ፓርት እንደሆነ ታውቃላችሁ። ሁለቱንም ነው የምፈልገው፣ ሁለቱንም ነው የምወደው ሲል እና ሁለቱንም ልዳርልህ እያለው በጣም ነው የገረመኝ። አሳቀኝ ማለት ነው፣ በቃ ኮስተር ብዬ ተናድጄ እያየው ሳለ መሀል ላይ ችንቃል ጣለ ሲያደርግ ሳቄ ነው የመጣው። እና ለኤፍሬም ልናገር የምችለው ነገር ምንም መጨናነቅ አይጠበቅብ። ምን ላድርግ አለ አንዷ እንደዚህ መጣ የፍቅር ጥያቄ ያቀረበችልኝ ምን ላድርግ። እና ሲጀመር አንተ የሚሰማን የራስን ስሜት እንጂ አንድ ሰው ሁለት ሰው መጦ ለምን ሰላሳ ሺህ ሴት አያፈቅርም? አንተ ልብ ያለን ልብ የሚነግረን ነገር አታደርግም እንዴ? ሁሌ ከሰው የምትጠብቀው ሁሌ ሰው እንዲህ ነው ብሎ መንገዱን እስኪመራ ምን አስጠበቀ? የራስን መንገድ አትመርጥም? የራስን የሚሰማን ስሜት አታዳምጥም? ቁጭ ብለ ምንም ምንም በቃ ምንም የሚያደናግርም የሚያጨናንቅም የሚያወዛግብም ነገር የለም። ፍቅር ፍቅር ነው። ቀጥታ ነው የሚናገረው። ቀጥታ ሁሉን እያንዳንዷን ነገር እያንዳንዱ ስሜቱን ፊት ለፊት ነው የሚናገረው። ትክክለኛ ፍቅር ቢኖር ኖሮ ማለት ነው። ግን ከሁለቱም ጋር ምንም አይነት እኔ አላውቅም። ፍላጎት አለ፣ ከሁለቱም ጋር ፍላጎት አለ ግን ፍቅር እንደሌለ ነው የምረዳው በቃ ማለት ፍቅር ቢኖር ኑሮ አንድ አንተ መርጥ ነበር ይቅርታ አድርጊልኝ እኔ አንቺን መርጫለሁ ምክንያቱም በዚህ በዚህ መንገድ ከአንቺ ጋር ያሳለፍኩት እንደዚህ እንደዚህ ነው ብሎ ይመርጥ ነበር ወይ ቤዛን ወይ ደግሞ እድላዊትን አሁን ምን ይላል ቤዛም እንደዚህ ይሆናለች እንደዚህ አርጋልኛለች እንደዚህ እድላዊትም እንደዚህ ረድታኛለች እንደዚህ አረበእናተ ፍቅርና ጥቅማ ጥቅም ላይ ሲጀመር ፍቅር በጥቅማ ጥቅም አይመዘንም በጥቅማ ጥቅም አይጀመርም የምታወራ አወራር ራሱ በጣም ደስ አይልም። በቃ ለፍቅር ክብር ይኖራችሁ፣ ፍቅርን ራሱ ያለ ቦታ አታስገቡት። ይህንን ነው የምችለው። እድላዊት ደግሞ መቶ በመቶ በቃ እሷን እንደመረጠ አድርጋ ነው ስታወራ የነበረው። እዛ ጋ ልጁ ሲጠይቀው ማንን ነው የምትመርጠው? ማንን ነው የሚበልጥ ስሜት ያለ ለእሷ የተሻለ ሲለው በቃ እድላዊት እኔ እኮ ምንም ጥያቄ አያስፈልገውም እኔን ነው አይነት ነገር ነው ያለችው። እሱ ደግሞ ምንም አይነት መልስ ሊሰጣት አልቻለም፣ አንገቱን ደፍቶ ማለት ነው። እና ኤፍሬም ሁለት ዛፍ ላይ ይወጣለሁ ብለ ሁለቱንም ሳታገኝ እንግዲህ ብቻን መጨረሻ እኔ አላቅም። የሚያስጠላን የሚሆነው እኔ ከቤዛ ጋር በጣም ጥሩ ህይወት ጥሩ መንገድ ብትጀምሩ ደስ ይለኝ ነበረ። ቤዛም እንግዲህ የራሷ ቻናል ሊከፈትላት እና በራሷ ትስራ እና አበረታታት ከጎኗ መልካም ሰው አለ አለላት። በቃ በተከፋች ጊዜ ከጎኗ አለው ልሽ የሚላት ሰው አለ። እንደዛ ነው መሆን ያለበት ብዬ ነው የማስበው። ለምን ቤዛን ጊዜዋን እያቃጠለባት ያለ ይመስለኛል ኤፍሬም እያደረገ ያለው ነገር። እድላዊትን ይላል ቤዛን ይላል፣ ሁለት ሰው በአንዴ ምን ሊያረጋቸው ነው ሊያረባቸው ነው ሊያረቡት ነው ማለት አልገባኝም። የማይደረግ ተሆኖ ታይቶ ተሰምቶ የማይታወቅ ነገር ነውና ኤፍሬም ወደ ራስ ተመለስ። ጊዜ ስጦኝ ብሏል። ቤዛ ደግሞ በጣም ነው የተበሳጨችው። እንዴት እኔን ከሷ ጋር ታመዛዝነኛ አለ። እሷ ሙሉ በሙሉ እሷን እንደሚመርጣት ነበር የምታውቀው። እሱ ደግሞ ከባድ መወዛገብ ውስጥ ነው የሚገኘው። ለማንኛውም ግን ፍቅር እንደዚህ የተወጃበረ ዝም ብሎ ማዕበል የሆነ ሰዓት ላይ እንደዚህ በንፋስ የሚናወዝ አይደለም። አንዴ ከዛ አንዴ ከዚህ የሚዘል የሚንጠላጠል አይደለም። ትክክለኛ ስሜትን ተናግረ ከእንትና ጋ ነው መሆኑ፣ ሁለቱም ጋር መሆን ካልቻልክ በቃ ለሁለታቸው ምንም አይነት ስሜት የለኝም በአራት ነጥብ መዝጋት ትችል ነበር። ግን አንተ አሁን ቤዛ ነው መመርጥ ስትል እድላዊትን እንደምታጣት ተሰማ። እንደሚጎዱ አይደለም እንደምታጣት፣ በቃ ከአንጠገቦ እንደማትመጣ አብራችሁ ጊዜ እንደማታሳልፉ ስትረዳ ምን አደረግ? በቃ ሁለቱንም መናገር አልቻልክም። እድላዊትን እንዳትመርጥ ደግሞ ቤዛን እስከ መጨረሻው ልታጣት ነው። ብቻ ግራ መጋባት ውስጥ ነህ። እንደው ፈጣሪ ሆነ ሌላ ምንም ልላ አልችል። ኔንክን ደግሞ ትናንትና በጣም አስከፍተው ነው ሄደው ለአንተ ብሎ ሊያስተካከል ሊያመቻችል ያለውን ልጅ አስከፍተዋል። ግን ያው ይህን በእርግጥ ሰው ገብቶ የሚያሸማግለው ወይ የሚያስታርቀው፣ የሚያስማማው ነገር ነው ብዬ አላስብም። ማለት ያው አንተ ራስ መፍታት የምትችለው ነገር ነው። አንተ ራስ መናገር የምትችለው ነገር ነው። እና ወደ ራስ ተመለስ። ሴቶቹ ደግሞ ራሳችሁን አስከብሩ። ምንድነው በዚህ ልክ የምትወርዱት እንዴ? ራሳችሁን ከፍ አድርጉ። የእውነቴን ነው። ይህን ያህል ዝቅ አድርጋችሁ ወንድ የምትለማመጡት በዚህ ልክ ምንድን ነው? ደሞም ለእናንተ ቦታ ለሌለው ሰው፣ ለእናንተ ምንም አይነት ተስፋ ለማይሰጣችሁ ሰው ነገ ከነ የእውነቴን ነው። ነገ ደግሞ ሌላዋን የሚወዳት አፈቀርኩ ብላ የምትመጣው ሴት ትመጣ፣ ደግሞ ጥሏችሁ ነው የሚሄደው። ይሄንን ነው ሌላችሁ የምችለውና ለማንኛውም እንግዲህ ኤፍሬም ቤዛም እድላዊትም ነገ ደግሞ የሚሆነውን አብረን የምናይ ይሆናል። ጊዜ ስጡኝ ብሏል ቤዛ ደግሞ ምንም ጊዜ አልሰጠም። ሽርፍራፊ ሰዓት ብላለች። በጣም ተናዳ ነው ጥለው ሄደች። እድላዊትም ደግሞ እንዴት እንደዚህ ታደርጋለህ? እኔን አትመርጥም? ለምንድን ነው መጫወቻ የምታደርገኝ ምናምን እያለች ትገኛለች። እሱ ያው አቅፎ አባበላ ስታለቅስ እንዳትጎዳ ብሎ ያች ምንድት። ሲጀመር እዚህ ምድር ላይ ማለት ነው ሁሉንም ሰው ማስደሰት አትችሉም እኮ። ኤፍሬማን ትናንትና ሲናገር እንደሰማችሁት እኔ ሰው በእኔ ምክንያት ማንም ሰው ሲያዝን ሲከፋ ማየት አልፈልግም፣ ሲናደድ ሲበሳጭም እንዲከፉብኝ እንዲያዙንብኝ አልፈልግም። ማለት እንደዛ ከሆነ ሁለታቸውም ነው የሚፈልገው። በቃ ቤዛም እንድታዝን አይፈልግም፣ እድላዊትም እንድታዝን አይፈልግ። እንዴ አንዳንዴ እኮ ለራሳችን ደግሞ ምንመርጠው ምርጫ አለ ስካር ከሁሉ ለከራስ በላይ ነፋስ ነው አይደል? እንደዚህ ውጥረት ላይ ስትሆኑ ወይ ደግሞ ከባድ ስሜት ውስጥ ስትሆኑ ሲጀመር ማለት ነው። ማን ከዛ ከዚህ ዝለላ አለው ሲጀመር፣ ሁላ ሰው ጋር ፍቅር እንዲይዛቸው የሚያደርገው የሆነ ነገር። ሴት ልጅ ዝም ብላ አታፈቅርም ከመሬት የተነሳ ማለት ልንገራችሁ፣ እሱ በሚያሳያት ልክ ነው፣ እሱ በሚመራት መንገድ ነው ያን ሰው እየቀረበችው እየለመደችው ሄዳ ፍቅር ሊይዛት የሚችለው እንጂ ከመሬት የተነሳ ይፍሬምን አላፈቀረችውም። እርግጠኛው የምነግራችሁ ነገር ማለት ነው እድላዊትም ቤዛም ጥንቃቄ ማድረግ ነበረበት፣ ርቀቱን መጠበቅ ነበረበት አይደል? የሆነ ቀይ መስመር ሊኖረው ይገባ ነበር። እስኪ ያን ቀይ መስመር አልፎ የሄደና ራሱ ነው ይህንን ሁሉ ነገር ያመጣው። ብቻ ያሳዝናል። ምንም ወሰን አልቻለም፣ ምንም ማድረግ አልቻለም። ከባድ ነው። ፈጣሪው ናችሁ። ግን ቤዛን መርጦ ከቤዛ ጋር ደስተኛ ህይወት ቢኖሩ ደስ ይለኛል፣ እውነት ለመናገር ማለት ነው ግን ሁኔታው ሁለቱንም እንደማያፈቅራቸው የተረዳውት፣ ዝም ብሎ ፍላጎት ነው ፍላጎት ብቻ። ደግሞ ከአንድ ሰው ጋር አብሮ ሊያኖራችሁ አይችልም። አንድ ሰው በጣም እያፈቀራችሁ እየወደዳችሁ ያ ሰው ደግሞ ዝም ብሎ ለእናንተ ግድ የማይሰጠው ከሆነ ህይወታችሁ ሲኦል ነው የሚሆነው። በተለይ ደግሞ ለሴት ልጅ ከባድ ነው እና ቤዝዬ ቆራጠ ቆፍጣና አትናገርም። በጣም ዝምተኛ ነች፣ በጣም ትሁት ነች፣ በጣም ቻይ ነች። ግን የሆነ ሰዓት ላይ የምትናገረው ንግግር በቃ በአራት ነጥብ የሚያዘጋ ነው። ለማንኛውም እስኪ ነገ ደግሞ የሚሆነውን አብረን እናያለን። ኤፍሬምን ምን ትሉት አላችሁ? እስኪ ሀሳብ አስተያየቱ በኮሜንት አስቀምጡ። አመሰግናለሁ። ላይክ ሼር ማድረጋችሁን እንዳትረሱ።